ደጋግ ወንድም እህቶቼ ዛሬ እንግዲህ ከተለመደው እንደተለመደው የልመና እጃችሁን ወይንም ደግሞ የደግነት እጃችሁን እንድዘረጉልኝ መጥቻለሁ። እዚህ ዛሬ የምገኘው በስልጤ ዞን በቅበት ከተማ አስተዳደር የአሲያ ቤት ነው ማለት ነው። እንግዲህ እነዚህን ልጆች ለማሳደግ እነዚህን ልጆች አድገው ትምህርት ተምረው ቁራን ቀርተው ልክ እንደኛ ለመሆን እንግዲህ፣ የእናት ፍላጎት፣ የናት መኖር፣ የናት ደግነት፣ የናት በህይወት መኖር ከሁሉም ነገር የበላይ ነው። እና ከሀገር ውስጥም ከሀገር ውጭም ያላችሁ እናትን ማይወድ የለም እህቱን ማይወድ የለም ልጆቹን ማይወድ የለምና፣ እባካችሁ ይቺ ምስኪን እናታችንን ይቺ ምስኪን እህታችንን ከአላህ ጋር እናድናትና፣ እባካችሁ ሰበቡን እድርሳችሁ፣ የቻላችሁትን በማገዝ የቻላችሁትን በማድረግ ለነገው ለአኬራው ቤታችሁ፣ ለነገው ለዘላለማዊ ቤታችሁ የቻላችሁትን እንድታደርጉ በአላህ ስም በፈጣሪ ስም እንማጸናችኋለን እህታችን ወይንም እናታችን አሲያ እንግዲህ በትንሽዮ በጡት ካንሰር ታማ ለረዥም ጊዜ እየተሰቃየች በተለያዩ ሐኪም ቤቶች እየታከመች ብትቆይም ነገር ግን ከእለት ወደ እለት ያው የሕክምና ጉዳይ ሆኖ ስትመላለስ ይህ ካንሰር ከሰውነቷ ሙሉ በሙሉ ከራሷ ጋር ቆይተዋል ማለት ነው። አሁን ከጡቱ አልፎ ሙሉ ሰውነቷን ይዟት የተለያዩ የጎንዮች ህመም፣ እንዲሁም ደግሞ ዲስክ ችግር፣ የኩላሊት የብዙ አይነት ህመም ባለቤት ሆናለች። እና እባካችሁ እባካችሁ ይህንን ቪዲዮ የምታዩ ደጋግ ወንድም እህቶቼ የተለመደውን የእርዳታ እጃችሁ እንድዘረጉልን ስንል ባላ ስም እንማጸናችኋለን። እስያ የሶስት ልጆች እናት ናት። በሽታዎች የተሰቃ ይገኛለሁ እየታከምኩ ምስጋውን ቆዩ። ያው በሽታው ውስጤን ተንጥሎኛል። አሁን ደግሞ ወደ አዲስ አበባ ምሪፋት ተሸኝቻለሁ። እናንተ እጃችን የቻለውን ዝርግታችሁ ልኝ ወገኖቼ። እንደምታዩ ቆይቶ በሽታው በጣም የተሰቃየው የሆነው እጃችሁን በቻለው እና አቅማችሁን በቻለው ድጋፋችሁን እንዲታረቁልኝ በአክብሮት ቃችኋለሁ። ለልጆቼም አደኑልኝና ልጆቼንም ዱአ አድርጉኝልኝና ልጆቼን በእጄ እንዲያሳድቃቸው ህይወቴን አትርፉልኝ ላችኋለሁ። ውድ ወገኖች የኢትዮጵያዎች የትም እዚህ መሆናችሁ እዚ መሆናችሁ እዚህ መሆናችሁ ሰጠን የሚለው ነገር የለም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እኔ የምገኘው አስያቤት ቤት ነው። እኔ ያቆታልች ቤታችን በካንሰር በሽታ ታንብታ ቆይታብናለች እና በተቻላችሁ አቅም ውድ ቤተሰቦች፣ ደጋግ ደጋግ ኢትዮጵያዎች አላችሁ ይሄን ነገር ላአላህ ብላችሁ እንድትተባበሩን ባላህ ፈቃድ በአክብሮት እንጠይቃለን። ያው እነዚህም ልጆች የእሷ ልጆች ናቸው። ያው ከአቅማችን በላይ ሁሉብነ ወደ ከአንድ ሚሊዮን አምስት መቶ ሺ ብር ምናምን ነው የተጠየቅ ነው ያለነው። የአቅማችንን የቻልነውን እኛ በእኛ የሚጠበቀውን አድርገናል። አሁን ደግሞ ወደ እናንተ መጣነበት ለአላህ ብላችሁ አንድ ሎሚ ለአንድ ሰው ሸክም ነው፣ በስልሳ ሰው ጌጥ ነው። ተባበሩ ደጋግ ደጋግ ኢትዮጵያውኖች እና በተለያዩ በሶሻል ሚዲያ ሼር እንድታረጉልን በአክብሮት እንጠይቃለን እና እሷም ያው ልጅ ናት። ልጆቹ ሶስት ልጆች አሏት። ቤቷንም እንደሚታዩት ነው። እና ለአላህ ብላችሁ ተባበሩን እንላለን በአክብሮት እንጠይቃለን። ተነስታ ቁማ እንድትሄድልን ምኞታችን ነው እና አስያ እህታችን አላህ አፍያውን ለግሶልን ተነስታ ቁማ ሂዳ እሷ ደግሞ ለተቸገረ ሰው እንድትረዳ እንድታደርጉልን በአክብሮት እንጠይቃለን። እላችኋ አለ ውድ ቤተሰቦቼ፣ ውድ ኢትዮጵያውኖች፣ ደጋግ አላችሁ። ይከታተላቸዋለሁ ሰላም አለይኩም ረመቱላሂ ወበረካቱ እንግዲህ ያው እኔ ያው የአሲያ ባለቤት ነኝ እንደሚታወቀው እንግዲህ ከአራት ወር በላይ ነው እንግዲህ እሷን ስናስታምም እና በተለያየ ምክንያት ያው ስንንከባከብ የቆየ ነው አሁንም ሁሉም ማህበረሰብ ሁሉም የቅበት ከተማ ህዝብ ተባብሮናል ሁሉም ከመዝጊድም ከምንም ተባብሮናል አሁን ግን አልቻልንም ስለዚህ ሁሉም ያቅሙ ይተባበረን ከአቅማችን በላይ ነው። አሁንም ህይወቷን ለማትረፍ ሁሉም ማህበረሰብ ይተባበረን ነው የምለው፣ ያግዙን ነው የምለው። ብዙ መናገር አልችልም። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሙስሊም ወንድም እህቶች የተከበራችሁ፣ ያው ችግር እና የሰው ፊት መቅረብ በጣም አሳፋሪ ነው። በጣም እንትን ላልወደን አይደለም፣ ተቸግረን እህታችን በካንሰር ተሰቃይታ ያው ወተን ወርደናል። ብዙ ጊዜ የአቅማችንን የያዝነውን ነገር ጨርሰናል። እንግዲህ እህታችንን ለማዳን ከህላ በታች ደግሞ እናንተ ወንድም እህቶች ናችሁ። ያላችሁን እንድተባበሩን ባላ ዘንድ እህታችንን ህይወት ለማትረፍ ባላህ ዘንድ እንጠይቃለን። የበኩላችሁን ድርሻ እንድተባበሩን ባላ ዘንድ እጠይቃለን።